ዮርዲ አንዲት ሴት ደውላለች። ለምን በህግ አንጠይቀውም ብላሻለች። ከኔም ወልዷል ብላ እድሉን ለመጠየቅ ማለት ነው፣ እሱ እንዲናገር ለመፍቀድ ማለት ነው። በእርግጥ ደውላልኝ ነበር፣ የዛሬ ሁለት ዓመት አካባቢ ተመለሱ። ልጅ አለው ከኔ፣ ከወንድምሽ ጋር ከልጅሽ ጋራ እህት ስለሆነች እናገናኛቸዋለችኝ። ኦርቶዶክሳውያን ዋጋ እያስከፈለን ነው። አባቶች ወይም ልጆች አባቶቻቸውን ይዘው ሲጫወቱ ዋክ ሲያደርጉ ቀን አሉ አለ። መድኃኔ ዓለም መሰከረኝ። በጣም ነው መፈጠሬን የጠላሁበት ቀን የዛን ቀን ነው ምን ነው እግዚአብሔር ሆይ በቃ የአንድ ሰዓት ያ መኪና ተገልብጦ በሞት ያልኩ በሰዓት ነው። ሰሞኑን መነጋገሪያ የሆነችዋ ዘማሪ ዮርዳኖስ በ16 ዓመቴ የዛሬ 15 ዓመት በፊት በትራስ ታፍኜ በአንድ ሰባኪ። ተደፍር ያለሁኝ በዛ ምክንያት ልጅም ወልጃለሁ፣ ቢያንስ የልጄን አባትነት በዲኤንኤ ያረጋግጥልኝ እያለች ነው። ነገር ግን ከ15 ዓመት በኋላ በወንጀል እሳ ልክሰሰው ብትል በወንጀል ልትከሰው ትችላለች ወይ እንዴ? ተኋላችሁ ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንግዲህ ይህ ነው፣ እኚህ ናቸው የምትመለከቷቸው አባት የደፈሯት፣ እንዲሁም የ15 ዓመት ልጅ ብቻዋን እንድታሳድግ ያደረጉ በሁሉ ቦታ የሞላህነ ገብርኤል ይባላል። አይባልም እኮ እንዴ! ትልቅ ስህተት እኮ ነው ይሄ። ጠብደሉ ውሸት እኮ ነው ጠብደሉ፣ ውሸት ሰላም። ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬ በአንዳንድ ነገሮች ወደ እናንተ ተመልሻለሁ። እንግዲህ ሰሞኑን እንደምናውቀው ዘማሪት ዮርዳኖስ የተባለች የቤተክርስቲያናችን አገልጋይ እንግዲህ ከ16 ዓመት በፊት ተደፍራ በቀሲስ ደበበ ስጢፋኖስ እንደሚነገረው ተደፍራ እንደነበር ሰሞኑን ይህን ነገር እያነሳን ነው። ዛሬ ደስ የሚል ነገር ሰምተናል። እሱ ምንድን ነው ካለን እንግዲህ በኢትዮጵያ የሚገኙ ሴት ጠበቆች በተለይ አንዷ እስከ መጨረሻው ድረስ አለንልሽ፣ እውነታው እስኪወጣ ድረስ ከቤተክርስቲያኒቷ ጋር በጋራ እንሰራለን የሚል ነገር አንስታለች። ያንን እንመለከታለን። ሌላው ዘማሪቷም እንግዲህ እኔ ልጅ ብቻ ይካስልኝ፣ ሌላ ነገር አልፈልግም የሚሉም ነገር ታነሳለች። በጣም በሚያሳዝን ሁኔታ ደግሞ ከስምንት ዓመት በፊት ከሌላ ሴትም የወለዱት ልጅ እንዳለ እየተነገረ ነውና እነዚህ ነገሮች እንዴት ናቸው የሚለው ነገሮችን በስፋት እናያለን። ሌላው ደግሞ ዛሬ ያው ቅዱስ ገብርኤል በዓል ነው። አንዳንድ መናፍቃንም እየተነሱ ነው። በቅዱስ ገብርኤል በሁሉ ቦታ አይገኝም፣ ሁሉንም ጸሎት የሚሰማ አይደለም አትጃጃሉ የሚሉ ነገሮችን እያነሱ ነው። እነዛን ነገሮች በጋራ አብረን እንነጋገራለን። እስከ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁን፣ ሼር ማድረጋችሁን ቤቱ ደግሞ ሰብስክራይብ በማድረግ ቤታችሁ ነው እና ሰብስክራይብ አድርጋችሁ ማንኛውንም ሀሳብ አስተያየት፣ በእኔም ዙሪያ እንዲሻሻል እንዲቀጥል የምትፈልጓቸውን ነገሮች ብትገልጹልን በቅንነት እንቀበላለን። እሺ፣ እስቲ በቅድሚያ ልጅ አለው የተባለውን ነገር እንስማ። ዮርዲ፣ አንዲት ሴት ደውላለሽ ለምን በህግ አንጠይቀውም ብላሻለች፣ ከኔም ወልዷል ብላ እድሉን ለመጠየቅ ማለት ነው፣ እሱ እንዲናገር ለመፍቀድ ማለት ነው። አይ በእርግጥ ደውላልኝ ነበር፣ የዛሬ ሁለት ዓመት አካባቢ። ተመለሱ ሰሞኑን ነገር ግን ህግ ቦታ እንሄድ አላለችኝም። ከኔ ልጅ አለው ከኔ ከወንድምሽ ጋር ከልጅሽ ጋራ እህት ስለሆነች እናገናኛቸው አለችኝ። እኔ ደግሞ ተልእኮ ስለመሰልን አልሄድኩበትም። ከዛ በኋላ መልሱ ለመሻ ሌላ ጊዜ ብ የዘጋሁት እንደዚህ ነው። ክሊር አድርጌ ድል ምሰጥ ማለት ነው ተረዳኛ፣ በማለት አሁን የወርዲ አንድ ሴት ደውላለሽ ከኔም ወልደዋል እህትና ወንድሙን እናገናኝ ብላሻለች። አሁን ወንድማችን መቀጠል ትችላለ እና ለዘበዴ ልጅ እስከ ሁለት ዓመቷ ድረስ ይረዳት ነበረ፣ ቤተሰቦችም ያውቃሉ። እና መቼ ነው የወለደው? ልጅቷ ስምንት ዓመቷ፣ ስምንት ዓመቷ፣ ስምንት ዓመት ድዋይ ነበረች ነው። እሺ በድዋይ ያው ትዳር እንዳለው ምናምን አታቅም ነበረ። ያው ደሱ ብላ መጣች ወዳ ያው ከወለደች በኋላ እስከ ሁለት ዓመት ድረስ ያገዛት ነበረ። ምንም ከዛ በኋላ ስምንት ዓመት ኢትዮጵያ ውስጥ ነበሩ እኚህ ሰው። እሺ ዮርዲ አጥሬልኝ እኔ አላውቅም፣ እኔን አላውቅም፣ ይኖር አይኖር አላውቅም። የዛሬ ስምንት ዓመት ኢትዮጵያ ውስጥ ነበሩ እኚህ ሰው። ይኖር ነው ነበረ አሜሪካን ሀገር ሊኖር ይችላል። መቶ ወደዚህ ሊያገኘት ይችላል። እሺ ስለዚህ ልጅቷ አለች ልጅቷ አለች። አሁንች የምትላትት አሁን እኔ ጋር የለችም፣ ግን ቁርጥ አባቷን ነው የምትመስለው። ምንም ዲኤንኤ ራሱ አያስፈልግም ብዬ አስባለሁ። በመልክ አባቷን የምትመስለው እሺ ምን ወንድማችን የሚናገረው ነገር እውነት ሊሆን ይችላል። ግን እንደ አሁን አጀንዳ ማስቀየር እንዳይሆንብን ወደ ጀመርነው ነገር የዮርዳኖስን ወደ መርዳቱ ብንሄድ እንግዲህ እንግዲህ አስረጃን ይዘና ወንድማችን ከሆነ አሳጃን ይዛና ስለ ዮርድ እያወራች በሚዲያ ስንሰማ እያወራን ነበረ ከእናቷም ከቤተሰቦች ማ ያወራል ነበር። ወደ ሚዲያ ያለውን ነገር ከሌር ታደርግ ገብቶሃል አለ አባባ። እሺ ወንድማችን ሰምተናል አይደለም። ትቀርብ አደርጋለሁ ወደ ሚዲያ ቀርባ፣ እንግዲህ እሷም ደግሞ የደረሰባትን ነገር በመረጃና በማስረጃ አቀርባ ከዛ በኋላ ግብአት ይሆናል ማለት ነው። እንግዲህ እናንተን አይቶ ሌላ የሚመጣለ ምናልባት ደግሞ የተሳሳተ ኢንፎርሜሽን ከሆነ እናጣራለን ማለት ነው። እሺ፣ አሁን ወንድሜ የጨርሳል ሐሳብህን ጨርሻለሁ። አመሰግናል። እግዚአብሔር ያክብርልን። እሺ፣ እሺ። በነገራችን ላይ መቅረብ ከፈለገች ምንም መፍራት የለባትም። እሺ ከፈለግ ስልክ ቁጥሬን ማስቀመጥ ትችላለህ፣ ማየት ትችላለህ፣ መደወል ትችላለህ። ነገሮችን እናጠራለን። እሺ። ግርማ ከሶስት ወልድ አልብናቸው አላምን ብላቸዋል አይደለም። እሺ፣ እሺ። አሁን የወርዲ ጋር ቁም ነገራችን እሷ ላይ ፎከስ እናደርግ። እሺ፣ እንደተከታተላችሁት ነው እንግዲህ፣ ቢኒያም ሽታይ የቀድሞ ፓስተር፣ አሁን ነገሩ ኦርቶዶክሳዊ ነው። በጣም በሚገርም ጥሩ ስራዎችን እየሰራ ያለ ነው። ቢኒያም ሽታዬ በእሱ ቤት ቀርበው ነው እንግዲህ ለዘማሪቷ ችግር ላይ ስለሆነች አትሊስት ትንሽዬ ገንዘብ እናሰባስብላት በሚል ሁኔታ ገንዘብ እየተሰባሰበ ይገኛል። ይህንን ተከትሎ ነው ይሄ ያያችሁት ወንድም እንግዲህ እህቱ እንደሆነና እሱም ከዚህ ዓመት በፊት ከስምንት ዓመት በፊት ልጅ አለው። ሴት ልጅ ቁርጥ አባቱን ነው የምትመልስል። ዲኤንኤው ራሱ አያስፈልግም የሚሉ ነገሮችን እያነሳ ነው። እንግዲህ ውሸት ሊሆን ይችላል እውነትም ሊሆን ይችላል። ልጅቷ ቀርባ ትናገር በሚል ነገር ነው ያነሱት። እንግዲህ አንድ ነገር ሲወጣ ያም ያም ይወጣል። በዚህ ውስጥ ግን በጣም አበክሬ ደጋግሜ የምናገረው ብዙዎች በውስጥ ሲጽፉልኝ እንደነበረ ቤተክርስቲያን ማለት ካህናትን መናፍቃን ናቸው ባይዘው እንዲህ አይነት ስድብ መሳደብ የሚፈልጉት፣ አንድ ካህና ጠፋ ተብሎ ሙሉ የቤተክርስቲያን ካህናት አይወቀሱም። አንድ አይደለም አንድ ሚሊዮን ካሉት ካህናት ዘጠኝ መቶ ዘጠና ዘጠኝ ሺው ለምን አያጠፋም? አንድ ንጹህ ይሁን ይበቃል። ቤተክርስቲያን አትሳሳትም፣ ሰዎቹ ናቸው የሚተሳሳቱት። ይህ ሰው ቢያጠፋ ሰውየው ነው የተሳሳተው እንጂ ቤተክርስቲያኒቷን እራሱ ነው ሊሰደብበት የሚችለው። አዎ ቤተክርስቲያን ሊያስነቅፍ ይችላል በቤተክርስቲያኑ ስላለ፣ ግን ቤተክርስቲያኒቷ እየተሳሳተች እንዳልሆነና ስህተት እየሰራች እንዳልሆነ ልንገነዘብ ያስፈልጋል። እሺ፣ እስቲ የዮርዳኖስንም እንስማትና ከዛ ወደ ጠበቃዋ እንሄዳለን። እንግዲህ የዮርዳኖስ የምትለውን ሰምተን ጠበቋንም በጋራ ሰምተን እንመለስ። አባቶች ወይም ልጆች አባቶቻቸውን ይዘው ሲጫወቱ ወይ ወክ ሲያደርጉ እቀናለሁ አለኝ። መድሃኔ አልመሰከረኝም በጣም ነው መፈጠሬን የጠላሁበት ቀን የዛን ቀን ነው። ምን ነው እግዚአብሔር፣ ወይ በቃ ያን ሰዓት ያ መኪና ተገልብጦ በሞትኩኝ ያልኩበት ሰዓት ነው። ወይ ዞር ብልለት ደስ ይለኝ ነበር። ውስጤ ስብር ነው ያለው እና ለእህቴ ሄዶ ምናላት የቤትስ ሌላ አስፈልገው ወይ አላት ማለት ነው። አያችሁ ልጁ አባቱን የሚፈልግበት መጠን ምን ያህል እንደሆነ፣ ምን ያህል ርቀት፣ ምን ያህል ጭንቀት እንዳለበት ውስጡ የምፈልገው እኔ የምፈልገው አሁን የልጄ መልስ እንዲመለስለት ነው። አባትነቱን እንዲያምንና የአባትነት ፍቅር እንዲሰጠው ብቻ ነው። ፍቅር አልጎደለበትም። እናትም አባትም ሆኜ ያሳድግ ያለው ቤተሰቦችም ልክ እንደዛ። ነገር ግን በጉዳዩ ጥግ ድረስ ተኪዶበት ዲኤንኤን ተመርምሮ ይካስልኝ። በቃ የልጄን ጭንቅላት መፈወስ አልቻልኩኝም። ትምህርቱን በስነስርዓት መማር አልቻለም። በቃ ውስጡ ሁል ጊዜ ጥያቄ ያለና በዚህ አግዙኝ። የእግዚአብሔር ምስክር ሆድ አሁን በልቶ አሁን ይርበዋል። የማይመለስ ጥያቄ ነው ውስጥ ያለው የማይመለስ ከእርዳታው ይልቅ በዚህ ነገር ላይ ብታተኩሩልኝ በእግዚአብሔር ፍቅር ጠይቃለሁ። በ የልጄ አይምሮ እንዲታከም ይህንን ነው የምለው። እና ብትችሉ ልጄን አግኝታችሁ እዚህ ያላችሁ ሽን በልጆች እናት የልጄን መልስ በቃ እንድትመልሱለት እፈልጋለሁ። ይሄ ነው ጥያቄ፣ አመሰግናለሁ። ነው ሰሞኑን መነጋገሪያ የሆነችዋ ዘማሪ ዮርዳኖስ በ16 ዓመቴ የዛሬ 15 ዓመት በፊት በትራስ ታፍኜ በአንድ ሰባኪ ተደፍሬያለሁኝ። በዛ ምክንያት ልጅም ወልጃለሁ። ቢያንስ የልጄን አባትነት በዲኤንኤ ያረጋግጥልኝ እያለች ነው። ነገር ግን ከ15 ዓመት በኋላ በወንጀል እሳ ልክሰሰው ብትል በወንጀል ልትከሰው ትችላለች ወይ? እንዴት ዋላኪው። ጠበቃና የሕግ አማካሪ ሲናን ግርማ ነኝ። እንግዲህ ማንኛውም ነገር የይርጋ ይርጋ አለው ይርጋ ማለት ምንድነው? ክስ የሚቀርብበት የጊዜ ገደብ ማለት ነው። ይህ ወንጀል ደግሞ እንደ ወንጀሉ ይለያያል፣ የይርጋ ጉዳይ ማለት ነው። ይህ ወንጀል በወንጀል ህግ አንቀጽ 620 መሰረት ከ13 ዓመት በላይ ከ18 ዓመት በታች የሆነችን ልጅ የደፈሩ የደፈረ በመሆኑ እስከ 20 ዓመት ድረስ የሚያሳስር በመሆኑ ይህ 20 ዓመት ድረስ ደግሞ የሚያሳስር ጉዳይ መደበኛ ክስ መቅረብ የሚችለው እስከ ሃያ ዓመት ድረስ ስለሆነ ይቺ ዘማሪ በወንጀል መክሰስ ከፈለገች ምስክሮችም እንዳሉ ዶክተሮችም በወቅቱ እንዳሉ ዶክተርም እንደነበረ እንደ ሽማግሌ እንዳነጋገረው እህቶችም ብቻ ማስረጃ በቂ ማስረጃ ስላላት መክሰስ ከፈለገች በአቃቤ ሕግ በኩል ክስ መመስረት መደበኛ የወንጀል ክስም መመስረት ትችላለች። ሌላው ይሄ ደፋሪ እዚህ ሀገር የለም እየተባለ ነው። አሜሪካን ሀገር ነው ያለው ነገር ግን የቤተክርስቲያን አገልጋይ ነው። ስለዚህ ቤተክርስቲያን ደግሞ ዋናዋ የኦርቶዶክስ ቤተክርስቲያን እዚህ ኢትዮጵያ ውስጥ ስለምትገኝ በእሷ በኩል ተይዞ እንዲቀርብ ማድረግ ይቻላል ወይ፣ ደግሞ በሌላ እዛ ሀገር ባሉት የህግ ባለሙያዎች አማካኝነትም ወደዚህ ተይዞ ሊመጣ ይችላል ማለት ነው። ስለዚህ በወንጀል መክሰስ ትችላለች፣ እቺ ዘማሪ ማለት ነው። አስራ አምስት ዓመት የቆየ ጉዳይ ቢሆንም ይርጋ አያግዳትም። በዚህ አጋጣሚ እየሰማሽኝ ከሆነ ዘማሪት ዮርዳኖስ የህግ ድጋፍ አጠገብሽ የሚሰጥሽ ሰው ከሌለ እኔ ላግዝሽ፣ በነፃ ላግዝሽ ፍቃደኛ ስለሆንኩኝ ይህ ቪዲዮ ከሰማሽ ኮንታክት ልታደረግኝ ትችላለሽ። ሌሎቻችሁም ኮፒ ሊንክ እያደረጋችሁ እንድታደርሱልኝ እፈልጋለሁ። እሷ ጋ እንዲደርስ ማለት ነው። አመሰግናለሁ። ደህና ዋሉ። እሽ እንዳደመጣችሁት ነው ልጄ ኒካስ ነው። ዞሮ ልጄ ሌሎች ልጆች ከአባቶቻቸው ጋር ተቃቅፎ ሲሄዱ ቀና አለው የሚሉ ነገሮችን ነው። በጣም አሁ በተለይ በዚህ ዘመን ከባድ ነው። ቀድሞ እንኳን ቀድሞም ራሱ ከባድ ነው። ቀድሞም ቢሆን እንኳን ይሄን ያህል ብዙ እንትን አይልም ነበር። አሁን ግን ዘመኑ በተለይ ወላጆች ከልጆቻቸው ጋር ያለው ቅሩኝነት በጣም ሰፊ ከባድ ነገር ስለሆነ እንደዚህ የተጣበቀ ስለሆነ ብዙዎች በዚህ ዙሪያ በዚህ ዙሪያ ይጎዳሉ እና ልጅ ነው ጓደኞቹ ከአባታቸው ከተለያዩ ሰዎች ጋር ሲያይ ከቤተሰቦቻቸው ጋር ሲያይ የእሱም ይሰማዋል። እና ይሄንን ተከትሎ ነው እንግዲህ ጠበቃዋም ደግሞ መክሰስ አይቻልም የሚባል ነገር የለም፣ መክሰስ ይቻላል፣ ይርጋም አያግደውም። እኔም ደግሞ እስከ መጨረሻው በምትፈልጊው ነገር ይህ ቪዲዮ ከደረሰሽ አለውልሽ፣ ሰውየውንም ደግሞ ማግኘት ይቻላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበሯ እዚህ ነው፣ ቅዱስ ሲኖዶስ መንበር በአራት ኪሎ ነው። እና የዛ ደረጃ ደርሰን እዛ ካሉ አባቶች ጋራ ተነጋግረን እውነቱ እስኪወጣ ይህን ነገር ማድረግ ይቻላል የሚል ነገር አንስታለች። እውነት ነው የቤተክርስቲያኒቷ አካል እዚህ ስለሆነ ቅዱስ ሲኖዶስ ላይ መቅረብ ይቻላል። ይህ ሰው አልመጣም እንኳን ቢል እዛ ጋር አገልግሎት እንዳይሰጥ ክነቱን መያዝ የሀገረ ስብከቱ ሊቀጳጳስ ይህን ነገር ማድረግ ይችላል። ከዚህ ሁሉ ግን ምናልባት የሚሰማ ከሆነ ምናልባት የሚደርሰው ከሆነ እንግዲህ እንደዚህ አይነት ነገር ላይ እንደሌለ በጣም ለዘማሪት ፋንቱ ምሎ እንደተናገረ እንዲህ አይነት በፍጹም ውሸት ነው የሚሉ ነገሮችን እንዳነሳ ሰምተናል። ይሄን ያለ ስሙ ራሱ ከሚጠፋ በአንደኝ ቀሲስ ገብተው ምንም ቴክኖሎጂ የረቀቀ ነው፣ ሳምንት ሲፈጃል ብላችሁ ነው በዲኤንኤ ቢታወቅ የተሻለ ነው ብዬ አስባለሁ። በዚህ ዙሪያ አንድ እህት ያነሳችውን ሀሳብ እንስማና ወደ ቅዱስ ገብርኤል በዓል እናርፋለን። ሰላም ሰላም፣ ውድ ኦርቶዶክሳውያን እንደምን አላችሁ? መቼም ሁላችንም እጅግ በጣም ልብ የሚሰብረውን የዘማሪት ዮርዳኖስን ኢንተርቪው አይታችኋል። አይተናል እንግዲህ ይህ ነው፣ እኚህ ናቸው የምትመለከቷቸው አባት የደፈሯት፣ እንዲሁም የአስራ አምስት አመት ልጅ ብቻዋን እንድታሳድግ ያደረጉ። ሆኖም አሁን ላይ ባለጊዜ ነኝ ማንንም አልፈራም የሚሉ አይነት ስለሆኑ ኑሯቸውን በአሜሪካ አድርገዋል። በምንም አያግዟትም፣ አግዘዋትም አያውቁ። እንደ ሴት በጣም ልቤ ተሰብሯል። በሃይማኖት ጥላ ስር የተሰገሰጋችሁ እንደዚህ አይነት አስቀያሚ ስራዎችን የምትሰሩ አባቶች ረፍ አድቡ። ከእናንተ ምን እንማል? አንድ ነገር ተስፋ አደርጋለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እርምጃ ትወስዳለች፣ ማድረግ ያለባትን ነገር ሁሉ አድርጋ ታሳየናለች ብዬ አምናለሁኝ። እህታችን ዮርዲ በጣም ጠንካራ ጀግና ሴት ነሽ፣ እኮራብሻለሁ። ሁሌም ከጎንሽ ነን፣ ሁሌም እኔ በበኩሌ ከጎንሽ ነን። በጣም ኢሞሽናል ሆኛለሁኝ። ማለት ይሄ ሁሉ ጊዜ መቻሏ በራሱ እኔ አላቅም ከአይምሮ የበላይ ነው። እና የልጁንም ምስል አሳያቸዋለሁ ምንም ልዩነት የላቸውም። ዲኤንኤ የማያስፈልገው ልጁን የማገዝ ግዴታ አለበት። ከዛም በዘለለ ክህነቱን መነጠቅም አለበት። እንደዚህ አይነት ስራ ሰርተው ተዋህዶ ቤት ስር የሚሰገሰጉ ሃይማኖታዊ የሚመስሉ ያልሆኑ አባቶች ናቸው። ስለዚህ እባካችሁ ለእህታችን ዘማሪት ዮርዳኖስ ድምፅ እንሆንላት። እናውቃለን ከዚህ ቀደም የተደፈሩ እናታችን መጣው እንደዚህ ሚዲያ ላይ ቀርበው ተደባብሶ ነው የቀረው። ስለዚህ እርምጃ መወሰድ ካልተጀመረ እኛም ተባብረን ድምጽ ካልሆን ናቸው ይቀጥላል አይቆም። እና የኔ እህት በርቺ፣ አይዞሽ፣ ጠንካራ ነሽ፣ ጀግና ይህንን ነገር ይዘሽ መውጣትሽ በራሱ በዚህ ሰዓት እኔ እንደ እህት እስከ መጨረሻው ከጎንሽ ነኝ። ያው እንደሰማችሁት ነው። በተለይ እናቶች የሆኑ በተለይ ሴቶቻችን ላይ የሚደርሱ ነገሮችን ስንመለከት እጅግ ያሳዝናል። በተለይ የዘማሪቷን ብቻ ሳይሆን እንግዲህ እሷ እንደው ሚዲያ ላይ ስለወጣች እድሉን ስላገኘች ነው እንጂ በርካቶች አሉ ቤታቸው እድሉን ሳያገኙ በግፍ የተፈጸመባቸው የተደፈሩ ብዙ ነገር መከራ ችለው ስቃይ ችለው ልጅነታቸውን አተው ሴትነታቸውን አተው ተሰቃይተው ከሰውነት ተራ ወጥተው የሚኖሩ በርካታ እህቶች አሉ። ይሄ ምንም የሚካድ አይደለም፣ የሚታወቅ ሀቅ ነው። በየበረሃው ያሉ በየሰው ሀገሩ ያሉ ብዙ መከራ የሚደርስባቸው እህቶች አሉ እና እንደዚህ አይነት ነገር ሁላችንንም እጅግ ያሳዝነናል። እና እግዚአብሔር ለእንዲህ አይነቱ ምረት እንዲያመጣ እሱ መልካም ፍቃድ ይሁንልን እላለው። በዚህ ላይ እናንተም ሀሳብ፣ ጸሎት እጅግ አስፈላጊ ነገር ነው ብዬ አምናለሁ። እሺ፣ እስቲ ስለ ቅዱስ ገብርኤል ሰምተን ተምረን እንመለስ። በሁሉ ቦታ የሞላህነ ገብርኤል ይባላል አይባልም! እኮ እንዲህ ትልቅ ስህተት እኮ ነው ይሄ ጠብደል ውሸት እኮ ጠብደል ውሸት። አረ እኔ በጣም ማዝ ነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን ያነሱ። ኦምኒ ፕረዘንት አይደሉም መላእክት። ይሄ ትልቅ ክህደት ነው። መላእክት ኦምኒ ፕረዘንት ናቸው ማለት በሁሉም ስፍራ በተመሳሳይ ሰዓት በአንድ ጊዜ መገለጥ ይችላሉ ማለት አማልክት ናቸው ማለት አምላክ ናቸው ማለት ነው። ከእኔ ጋር ናቸው ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው? አይደለም። ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ፣ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴ ለሚካኤል ይጠይቃሉ። በጣም ያሳዝን። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰይጣን ሰይጣን የሚል መዝሙር ይዘምራሉ። ጎረቤቶቻችን አሁን ሰይጣን ተቃጠል፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል አንድ ሺህ መዝሙር አላቸው። ሰይጣን ደስ አይበልህ የሚል መዝሙር ይዘምራሉ። ሚካኤል ደስ ይበልህ ሲባል ግን ይናደዳሉ። ለምሳሌ ቅዱስ ገብርኤል ዛሬ እዚህ ይታሰባል። አንግሰናል ስንለምነው ቆይተናል አይደል? ከዚህ ውጭ ቅዱስ ገብርኤል የት አለ? ቁልቢ አለ፣ አዲስ አበባ በጣም ብዙ አድባራት አለ። ቅዱስ ገብርኤል አሁን ታቦቱ ጠዋት ሲወጣ የት ነው የነበረው? እዚህ ነው፣ አዲስ አበባ ነው፣ ቁልቤ ነው። የት ነው የነበረው? እዚህ ሁሉም ቦታ ይሄን እንዳትስቱ። ቅዱስ ገብርኤል ሁሉ ቦታ አይገኝም በአንድ ጊዜ። ልብ አድርጋችሁ ስሙ። ቅዱስ ዮሐንስ አፈወርቅ በድርሳኑ ሶበይት ፌኖ ለመል እንዲያው መላእክት ለተልእኮ ሲላኩ ይታጡ መካኖሙ ከቦታቸው ይታጣሉ ይላል። አንድ ቦታ ሲሄዱ ካንድ ቦታ ይታጣል። ኦምኒ ፕሬዘንት ይባላል። በሁሉ ቦታ የመመላው የመላው እግዚአብሔር ብቻ ነው። ምሉ በኩለሄ እግዚአብሔር ብቻ ነው ማለት በሁሉ ቦታ የመላው ማ ብቻ ነው። እነሱስ የሚለው በትክክል ተመልከቱ፣ በሶስት መልኩ ይመለሳል። ለምሳሌ ቅዱስ ሚካኤል ዛሬ አንድ ቦታ ተቀምጦ በሁሉ ቦታ የሚደረገውን ሁሉ ቦታ ተገኝቶ ሰም ከአንድ ቦታ ሆኖ ግን ይሰማል። ልብ አድርጋችሁ ስሙ። ከአንድ ቦታ ሆኖ በሁሉ ቦታ የሚደረገውን መስማት ይሄ በቤተ ክርስቲያናችን ለሰዎች እንኳ ሲነገር ከአስሩ ማይረጋት መካከል ሁሰት ይባላል። ውሰት ማለት አንድ ቦታ ተቀምጦ አንድ ሰው በየቦታው የሚደረገውን ማወቅ መቻል፣ መስማት መቻል። ይሄንን በመጽሐፍ ቅዱስ አንድ ታሪክ እናንሳ። ኤልሳ የሚባል ነቢይ ነበረ። ንዕማን የሚባል የሶሪያ መስፍን ወደሱ እሱ መጥቶ ከለምፁ በሽታ እንዲድን በዮርዳኖስ ሰባት ጊዜ በቀጠልቅ ብሎ ተጠመቀ። ከተጠመቀ በኋላ ብርና ወርቅ ስላዳንከኝ እንካለው። እኔ እግዚአብሔር ጸጋ ስጦታ ነው። ስለዚህ ይሄንን በወርቅና በብር አልተምነውም። ብርና ወርቅን ይዘ ወደ ሀገር ይሂድ አለው። እሱ ግን በግመሎቹ ላይ ለእምነቱ ማካሄጃ እምነት ምን ለውኛ አፈሩን ጭኖ ወደ ሶሪያ ሲሄድ፣ ጊያዝ የሚባል የኤልሳ ደቀ መዝሙር አየና፣ እንዴ ይሄን ሁሉ ብርና ወርቅ እንዴት አልፈልግም ይላል። ኤልሳ ግን አለ አንዳንድ ነገር እኮ እናርግበት ነበር አለና፣ ኤልሳ ከቤቱ ውስጥ እልፍኝ ሲገባ አይቶ ሮጦ በጓሮ በር ንዕማንን መንገድ ላይ ያገኘው። ከዛ በኋላ እንግዳ መጥቶብኛል ብርና ወርቁ ላክልይ ብሎሃል አለ። እንዴ ወትሮም ለሱ የሰጠሁት እኔ መች ከለከልኩት፣ በሌ ፈለግከውን ያሉ ውሰድ አለው። ብርና ወርቁን ወሰደ፣ ደብቆ መጣ። ኤልሳ ገያዝ አሉ። አቤት የት ነበርክ አሉ። ከዚህ ከጓሮ ነበርክ አሉ። እንዴት እግዚአብሔርን ታታልለዋለህ አሉ። እየሰማችሁ የንዕማን ለምጽ የዳነው አንተ ላይ ሰባት እጥፍ ሆኖ ይደርብሃል አለው። ከእሱ ጋር እንደተነጋገረ በሜዳ ሆኖን፣ ደግሞ ብርና ወርቁን ከእሱ እንደተቀበለ በቤቱ እልፍኝ ውስጥ ሆኖ ማን አየ? ኤልሳ ገያዝን እንዴት አየ? ኤልሳ በሁሉ ቦታ የመላ ሆኖ ሳ አንድ ቦታ ሆኖ ውሰት በሚባለው ፀጋ ሌላ ቦታ የሚደረገውን ማወቅ ውሰት ይባላል። መላእክት አይኖቻቸው ብዙ ነው ይላል መጽሐፍ። ክንፎቻቸው ብዙ፣ አይኖቻቸው ብዙ ነው ማለት አንድ ቦታ ሆኖ በየስፍራ የሚደረገውን ግን ያያሉ፣ ያውቃሉ ማለት ነው። በቦታ ግን አንድ ቦታ ናቸው። እየተረዳችሁ ነው። ክንፎቻቸው ብዙ ነው ማለት ደግሞ ለምልጃ የሚፋጠኑ ከአይን ጥቅሻ ፈጥነው የሚደርሱ ናቸው። እኛ በሰው ልኬት ስንቆጥር በማይክሮ ሰከንድ ምናልባት ማይክሮ ሰከንድ ድረስ መቁጠር የሚቻል የለም። አንድ ሁለት ሶስት ልልን ነው የምንችል። አለበለዚያም የሰከንድ ግማሽ አንድ ሁለት ሶስት ብለን ነው ልንቆጥር የምንችል። ከዛ ባነሰ መቁጠር እንኳን አንችልም። አይን ጥቅሻ ማለት አይናችን እርግብግቢቱ ቅጽበት ይባላል ጥቅሻው። ከሱ ከአይን ጥቅሻ የሚፈጥን ተልዕኮ አላቸው። ስለዚህ እዚህ ቦታ ሲጠየቁ ሰምተው እዚያ ቦታ ላይ ከአይን ጥቅሻ ቀድሞው ደግሞ ድርሰው መስማት ይቻላቸዋል። የሁለተኛው መንገድ ነው። ሶስተኛው መንገድ ግን አንድ መልአክ ብዙ ሰራዊት አለው። ለምሳሌ የዮሐንስ ራዕይ ምዕራፍ 12 ላይ ሚካኤል ወመላእክቱ ይላል። ሚካኤልና መላእክቱ ዘንዶን ተዋጉት። ሚካኤልና ማ መላእክት አሉት። ሚካኤል ራሱ የሚልካቸው መላእክት አሉት። ይልካቸውን ያደርጋል። ታላቁ ሄኖክ በመጽሐፉ ታላቁ ቅዱስ መልአክ ሚካኤልም ይላል። ከሰራዊቱ መካከል አንዱ ልኮ እኔን የወደኩትን አነሳኝ። ሚካኤል ያነሳኝ መልእክተኛውን አንዱን ልኮ ነው ይላል። ስለዚህ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 በፊት አግዞዎቹ እያባበሉ እንደው እያሉ ነው። ዛሬ ኦፊሻል ምንም እንደው ምንም ሳይከነክናቸው እኮ ፊት ለፊት ወጥተው በድፍረት ሚናገሩት እና እኔ እንደማ የሰማሁት ምንድ ነበረ እቺ ቤተክርስቲያን በጣም ትገፋለች ብዙ የተገፉ አገልጋዮች አሉ የሚል ሰምቼ በጣም ነው ያዘንኩት። ቤተክርስቲያን እንደኛ ክብር የሰጠችዋል እኛ ምዕመናን ነው ተራ ሰዎች ነን። ቤተክርስቲያን መድረክ ሰታ ወደ ምረት ሰታ አውደ ምሕረት ላይ እንድንዘምር ወንበር ተዘርግቶልን ገንዘብ ተሰጥቶን ተለምነን እኮ ማን ነው የሚገፋው በዚች ቤተ ክርስቲያን? እውነት ለመናገር ምንፍቅና ማካሄድ አትችሉም ትላለች ቤተ ክርስቲያን የምንፍቅና ትምህርት ማስተማር አትችሉም ማለች እንጂ ከዚህ መድረክ ላይ ውጡ ተብሎ የተገፋ ማንም የለም። እግዚአብሔር ምስክሬ ማለት ከልጅነት በአውደ ምሕረት ላይ ያለሁ እስከዚህ ድረስ ማለት ነው። የትኛው መድረክ ላይ ተከለከለኛ? እንደኛ የተከበራለን ሳይገባን፣ እንደኛ የተከበራለን ሳይገባን፣ ቤተክርስቲያን እንዴት ነው ገፊ የምትሆነው? እንደ አይነቱ ዱር እዛ ላይ አቁማ ማለት ነው፣ መድረክ ሰታ ማለት ነው። አሁ እነ ቅዱስ ተክለ ሃይማኖት፣ ሌሎችም ቅዱሳን በቆሙበት መድረክ እንደኛ አይነቱ ተራ ሰው አባ ብላ እሺ ብላ ለምና ገንዘብ ስታጣል የምናገለግለው ማነው? የተገፋው በዚች ቤተክርስቲያን? የወጡትም እኮ በጣም ብዙ ታግሳ ነው። በራሳቸው ነው እልል ብለው የወጡት በራሳቸው ማለት ነው እንጂ ቤተክርስቲያን መቼ ነው እሱ አውደ ምረት ላይ ገፍታ ያወጣችን? ልጄ ምን አይነት ነገር እየተሰራ ነው? ምንድን ነው እየተነገረ ያለው? ቤተክርስቲያን ገፊ አይደለችም። አሁን ደግሞ ቤተክርስቲያን ትገፋለች የወጡት እንዲገቡ ኧረ አልገፋችንም። ሴቶች እኮ ነን እኛ ሴቶች፣ ተራ ሴቶች ማለት ለእኛ እንኳን ቦታ ሰጥታለች፣ እንኳን ለመምህራን፣ እንኳን ለካህናት፣ እንኳን ለዲያቆናት እኛ ተራዎቹ እዚህ ግቡ ማን ባል ሰዎች አደለን ወደ ምዕረት ተሰጥቶ ወንበሩ ላይ ቁጭ ብለን እንደዚህ ፊት ለፊት ህዝቡን ምንም ማያት ህዝቡ ቁጭ ብለን መከራ የምናሳየን ህዝብ የተማረ የቆረበ ህዝብ ሳንቆርብ የምናስተምረው እና ቤተክርስቲያን አልገፋችንም ለማለት ነውና፣ እንደተከታተላችሁት ነው። የመልአኩ የቅዱስ ገብርኤል በረከቱ ምልጃው አባትነቱ ለሁላችን ደርሰን የቅዱሳን መላእክት በሙሉ በረከታቸው ልጃቸው ሁሌ ከኛ ጋራ ይሁን። ይራዱን ይራዱን ይለምኑልን፣ ከአምላካቸው ያስታርቁን፣ ጸሎታችንን ወደ አምላካችን ያሳርጉልን። እንግዲህ መላእክት በሁሉ ቦታ የሞሉ አይደለም በአንድ ቦታው ነው ግን በሁሉ ቦታ የሚደረገውን ያውቃሉ። እንኳን ለመላእክት ለሰው ጸጋ ተሰጥቷል። ውሰት የተባለ አስረኛው ማዕረግ ላይ ሰው ከደረሰ እነዚህ ነገሮች ማድረግ ይችላል። እንግዲህ ትዝታው እንደዚህ የሚጮ ተገለልተባራና የወጣኑ ከቤተ ክርስቲያኒቷ አስተምረው ልክ አይደለም የሚሉ ነገሮችን ነው ቀድሞ ሲያነሳ የነበረው። ዘማሪት ፋንቱም በዚህ ላይ አንስታለች፣ ማንንም ማንን ቤተ ክርስቲያን እንደማታገል። እንግዲህ መናፍቃኑ በጣም በሚገርም ሁኔታ ከቤተ ክርስቲያኒቷ ላይ እንደማይወርዱ ማንም ይሰማቸው አካል የለም በተለይ ለተለያዩ ነገሮች እንዲሆን ትኩረት መሳፍ ከፈለጉ ቤተክርስቲያኗን ነው የሚሳደቡት። እና ልቦና ይስጣቸው ነው ምለው። እንግዲህ የቅዱስ ገብርኤል በረከት፣ ቅዱስ ገብርኤል ምልጃ፣ አባትነት፣ ረዳትነቱ ለሁላችን ይድረሰን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸርን